እንኳን ደስ አለህ፣ እንኳን ያለምከው ያሰብከው ተሳካለ፣ ብለን ነው የምንመርቀው። ጌታዬ፣ ፈጣሪ ወይ አርግልኝ፣ አርግልኝ፣ አራጋባኝ፣ አራጋባኝ። ሽማግሌ ልኬ ቀለበት አድርጌ ቶሎ ትዳሬን ህይወቴን መመስረት የምፈልገው እንጂ እንዲሁም ብችል እሷ ራሱ በራሷ ሚዲያ ላይ ሌላ ስራ ትሰራለች፣ እኔም ሚዲያ ላይ ሌላ ስራ እሰራለሁ እንጂ ይሄ እንዶ በሚዲያ እሷን ራሱ እኔና እሷ ትዳራችንን ወደ ሚዲያ አላመጣውም። እንደም መጀመሪያም የተሳሳትኩት ስህተት ወይም ደግሞ የተሳሳት ነው ስህተት ብዬ የማስበው ሁሉም ነገር ሚዲያ ላይ ሳይሆን እን በቃ በውስጥ ቢሆን ኖሮ እኔም የተደረጉብኝ ነገሮች አይሆኑም ነበረ። መቼስ ይሄን ድርጅት እንዳልክ፣ ይሄ ቢሮ ወይም ይሄን ድርጅት ትሬዲንግ ሲከፍት እንዳልክ ብሎ ነው ብለህ ነው የምታስቡ? ለእኔ ይሆንልኛል ብዬ ያሰብኩት ስማለና ያው ሄሉ ትሬዲንግ ብዬዋለሁ። እኔ ማለት የምትኖረው አንዴ ነው፣ ገብቶሃል አደል? እድሎች አይኖርህም፣ ተመልሰ ከሞት በኋላ ተመልሼ መጥሼ ልኖር ምናምን ምናምን ብትል እድል አይኖርህም። ሌላኛው ደግሞ በምድር ላይ ያለ በቃ ደስተኛ ካልሆን ከምትፈልገው ነገር ነው መቼስ ሚያስደስት አደለ? ደስተኛ ካልሆን ምንም ዋጋ የለውም። ባለህ ያለህን እድሜ አጣጥመህ ነው። ግማሹ በጣም ሚሊየነር ቢሊየነር ስለሆነ ደስተኛ ሚሆን አለ፣ ግማሹ ፍቅር ስላለው ብቻ ደስተኛ ሚሆን አለ፣ ግማሹ ሰው ስላገዘ ለሰው በሰው ችግር ደርሶ ሰውን ስላገዘ ደስተኛ ሚሆን አለ። የሁላችንም የደስታችን ምንጭ ይለያያል ነው። ነገር ግን እኔ አሁን በቃ አለ አደለ ሄሉሻ በእኔ ውስጥ ምን ያህል ቦታ እንዳላት እኔ ማቀ ሁለቱ ው ከመሰረቱ እንግዲህ ከታረቁ አደለም አልተሻሽሉ። ምክንያቱም ተመልሶ ሊጣሉስ ብሎ አልተጣላንም። ከመሰረቱ የሶስት መቶ ለቤታቸው አንተንም ሌሎችንም በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። ሰላም ቤተሰቦች እንዴናችሁ? ውድ ቤተሰቦች እንግዲህ ዛሬም ተገናኝተናል። ቤተሰቦች እንግዲህ በቀደም በሰራ ነው ቪዲዮ ትንሽ ብዙዎቻችሁ ተከፍታችሁብኛል። ያው ቪዲዮውን ጨርሳችሁ ስላላያችሁት ነው። በእርግጥ ከዛ በኋላ ጨርሳችሁ አይታችሁ የቪዲዮውን ሀሳብ እንደገባችሁ ነግራችሁኛል። ወዲያውኑም ደግሞ ቪዲዮን ባያችሁ ሰዓት በጣም ተጨንቃችሁ ደብሯችሁ ስሜት ውስጥ ገብታችሁ እንዳልክ፣ እንዴት እንደዚህ አይነት ውሳኔ ይወስናል? ከሱ እንዴት እንደዚህ አይነት ነገር እናያለን? እንደዚያን ነገርስ እንዴት ሊያደርግ ይችላል? ከሱ አይጠበቅም ስትሉ ነበራችሁ። ትክክል ናችሁ። ራስን ማጥፋት ማለት በጣም ከባድ መጥፎ ነገር ነው፣ በእግዜርም ዘንድ ማይወደድ፣ እንደዚሁ ደግሞ በሰውም ዘንድ በጣም አስነዋሪ ነገር ነው። ምንም ተስፋ ቢጨልም ምንም ተስፋ ቢታጣ ምንም ተስፋ ቢቆረጥ ህይወት ቢፈትነን ብዙ ነገሮች ቢበላሹብን ምንም ነገር በምድር ላይ እንኳን ባይኖር ራስን ማጥፋት ማለት እግዜርን ማሳዘን ነው እና ምክንያቱም ዛሬ ቻሌንጅ የሚያደርጉን ነገሮች ቻሌንጅ ያደርጉን እና እስከ መጨረሻ ግን አብሮን አይቆዩም። ያው ትጋት፣ ጽናት ካለ ጥረት ካለ የሚፈትነን ነገር እናልፈዋለን። የተለያዩ አይነት ችግሮች ሊገጥሙን ይችላሉ። ቤተሰብ የማጣት በህመም በተለያየ ነገር ሊሆን ይችላል። በማግኘት በማጣት በመውጣት በመውረድ ውስጥ ልንፈተን እንችላለን። ነገር ግን ሁሌ አዲስ ቀን አለና ሰዎች እንደዚህ አይነ ነገር ሲገጥማቸው ቶሎ ውሳኔ ወስኖ እራሳቸው ላይ አደጋ ከማድረስ ይልቅ ቆም ብሎ አስበው ዛሬ የሚገጥመንን ነገር ዛሬን አልፎ ነገ ደግሞ ሌላ አዲስ ነገር ሌላ አዲስ የሆነን ላይፍ አዲስ የሆነን ህይወት እንደምናይ ማወቅ መቻል አለብን። ያንን ከማሳየት አንጻር ነበረ ያው ቤተሰቤ የሆነውን ጂሚን ወይም በቪዲዮ ያያችሁትን ልጅ ፕራንክ ለማድረግ የሞከርኩት እንጂ እኔ እንደዚህ አይነት ነገር የሚያደርስም እንደዚህ ለእንደዚህ አይነት ነገር የሚያደርስም ነገር የሆነብኝም ነገር የለም። እንደዚህ አይነት ቀሽም ውሳኔም አልወሰንም። ለማንኛውም ቤተሰቦች ከናቲ ጋር ተቀጣጥረናል። እኔም ፈልጌው ነበር የደወልኩለት፣ የምነግረው ነገር ስለነበረ እሱም እንደ ድንገት ስደውልለት ልደውልልህ ስል ነው የደወልከው እኔም እፈልግሃለሁ ብሎኛል። እዚህ ተቀጣጥረናል ቤተሰቦች፣ አሁን ናቲን ጠብቀዋለሁ። ለእናንተም አንድ የምነግራችሁ ሰርፕራይዝ አለኝ። ናቲ የፈለግኩት ነገር አለ እነግረዋለሁኝ ማለት ነው። ለናቲስ ነግሮ እናንተም ትሰማላችሁ። ይሄ ውሳኔ እኔን የሚያስደስተኝ እኔን ደግሞ የሚያኮራኝ ውሳኔ ነው እና ለእናንተም ሰርፕራይዝ ነው የሚሆነው። በኋላ ናቲስ ሲመጣ አንድ ላይ ነግራችኋለሁ። ቤተሰቦች ይወዳችኋለሁ። ይመቻችሁ። ናቲ፣ አባብቷል ትዳር። ስማ አባብ በትክኩ ትዳር ተስማምጧል። እንዴ? አዎ። ቢሳካማ ቢሆንማ ጥሩ ነበር እኮ ጥሩ ነበር። ሁሉ ሰላም። በጣም ተጠፋፋን። ያው እንደምታውቀው ነው። አንተም ቢዚ ነህ፣ አይመችም። አልተደያ ስትወት አዎ፣ በድሮ ቶሎ ቶሎ ለመገናኘት አይመችም እ የእኔ እሱ ነው ያጠፋኝ። አንተ አይ ቲንክ ሥራ ምናምን እያልክ ስደውልልህ እ ቢዚ ነበር። ባለፈውም የገጠመ ነገር ነበር እ እረዳለሁ፣ የእኔ እንደምትረዳ። ባይዘይ መንፈሳዊ ቅናት በጣም እንደምቀናበት አውቃለሁ። በትዳር በትዳር በትዳር በትዳር እግዚአብሔር ይመስገን። እሺ፣ አኒፍ እሺ። የፈለግኩህማ ለናግረህ ነው። ከምን ደረሰ? በውስጥ ያው ሽምግልና ካልተህ ብዙ ሰው ይጠብቃል። እኔም ያው ብዙ እጠብቃለሁ። ሌላ ሰው እንደሚጠብቅ እኔም እጠብቃለሁ። እና ከምን ደረሰ? እኔ ቪዲዮዎች ላይ የመጡ ብዙ ሰዎች ኮሜንት ይጽፋሉ፣ አደራ አደራ ይላሉ፣ ስልክ ይደውላሉ። ግን ያው እነሱ ስለደወሉም ስለጻፉም ሳይሆን ኃላፊነት ምንችለውን ጥረት እያደረግ ነው፣ እየተመካከርን ነው። ግን ባለፈው ያው ቃል ገብቼም ነበረ እኔን ብቻ ሳይሆን ህዝብ ቃል ሽጣትቼ ነበር ለቃሉ ሳይሆን እንደው ነገሮች እንዲስተካከሉ ካለው መሻት እንደሆነ ባለፈው ነገር ላይ ነበረ። ከዚህ አንጻር ያው የድንባቸው ነገሮች አሉ። እሱም ነው አይ ነው። እውነት ለመናገር እኔ እሱን ልጠይቅህ ብዬ አይደለም፣ ከምን ደረሰልኝ፣ እንዴት ሆነ፣ ሽምግልናው ያለው ነገር፣ ቃልስ የገባው የተገባው ነገር ምናምን ብዬ አይደለም። እሱ እኔ ማስበው ነገር አለ ቀድመህም እንደምትነግረኝ አውቃለሁ። በዚህኛው እኔ ነኝ የደወልኩኝ። ደውልህልኝ ቢሆን እንደዛ ጠብቃል። ግን ደውዬልህ ነው። ስደውልልህ ምን አልከኝ? እኔ የምፈልገህ ነበር እንደውም አልከኝ አይደል? እሱ ልጠይቅህ ሳይሆን እኔ ምነግርህ ነገር ስላለ ነው። የእኔ ቅደም የአንተ ቢቀደም አይሻልም? የእኔ ቆይ ይባልአንተ ሰምች ከኔ ሀሳብ ጋር የሚገናኝ ከሆነ ከአንተ ሀሳብ ጋር በፍጹም አይገናኝም። በእርግጠኝነት ማለት ነው። እና ያው እኔ ይሄ ዓመት 2018 ለእኔ ዓመት ምናልባት አይወራም ይሆናል አላቅም፣ ግን ሰው የአፉንም ፍሬ ስለሚበላ ባወራው ምንም ችግር የለውም። እግዜር ያንን የተመኘሁትን ነገር እንደሚያደርግልኝ ስለማመን እና 2018 ለእኔ ጥሩ ዓመት ነው ብዬ ተቀብየዋለሁ። ያ የሆነበት ምክንያትም ያልኩበት ምክንያት ከብዙ ነገሮች አልፌ ጥሩ ነገሮችን ያየሁበት መንፈሳዊ ቦታ ሄጄ ብዙ ብዙ ነገሮች የተቀየሩበት ያገኘሁበት ዓመት ነው። ልፋቴን ታውቃለህ ብዬ ነው። ድርጅት መክፈት እፈልግ ነበረ። እንደምታውቀውም ሂደቶችን፣ ሁሉም ነገር የምታውቃቸው ናቸው ብዬ ነው እና ከፍቻለሁ። ኦልሬዲ ሁሉም ነገር አልቋል። ደስ የሚልህ ይመስለኛል። ምክንያቱም በጣም አከብረሃለሁ፣ በጣም እወድሃለሁ። ምርጥ ጓደኛዬ ነህ። ብዙ ጊዜ አውርቸዋለሁ፣ ሰው ትክክለኛ ወዳጅ በክፉ ጊዜ የሚገኝልህ እንጂ በደስታህ ጊዜማ ማንም ይገኛል። በሐዘኔ መጥፎ በነበረኝ ጊዜ አብረኸኝ ስለኖክ ስለነበርክ ጓደኝነትን ወንድምነትን ስላሳየኝ በጣም አመሰግናለሁ። ማወቅ ያለብህ ነገር ልነግርህ ስለፈለኩኝ ነው። ያው ሁሉም የምታውቀው ነገር ነው፣ ግን የማታውቀውን ነገር ልንገርህ። መቼስ ይሄን ድርጅት እንዳልክ ይሄ ቢሮ ወይም ይሄን ድርጅት ይሄን ትሬዲንግ ሲከፍት እንዳልክ ብሎ ነው ብለህ ነው የምታስቡ ነው አይደል? ወይስ በሌላ ወይ ሌላ የሆነ ስም ያወጣል ብለህ ነው የምታስቡ? ያው አንተ አንተ የወደድ ከሆነ የፈለከውን ለምሳሌ እኔ ብዙ ጊዜ የሚሰራባቸው ነገሮች ላይ አዶት ንስር እና ሙሉ ስሞችን ይጠቀማል። ምናልባት ከእኔ ጋር እንደዚህ እንደኔ ማለት በቁራኛ እናት ማለት ነው። ንስር ደግሞ ይታወቃል እና ደስ ስለሚልኝ ወደህ መርጠህ ነው እንጂ ከአንተ ጋር የሚሄዱ ነገሮች ሆኖ ወአንተ በቤትህ ወይ በውስጥህ ከአንተ ስም ጋር በሄደ ሳይሆን ያ ላይክ ሰው የሚያዝለ ካምፓኒ ሲከፈት እንደ ኢንተርፕረነሮች ወይም ደግሞ ኢንተርፕረነር ካምፓኒ በሚከፈትበት ሰዓት ለሰዎች ሊያዙ የሚችሉ ስሞችን ነው። በስፔሊንግም አጭር የሆኑ ምናምን ነው የሚመረጠው እና እንደዛ መርጠን ነው። አዎ አድሮት ምሳሌ በአማርኛ እናት በሌላ ቋንቋ ሊኖር ይችላል። ግን እናት ከእናት ጋር ያለ ቁርኝነት ቁርኝነት አዎ ይታወቃል እና አዶት የሚለው ደግሞ ከእናት ስሞች ደስ የሚለው ሰውም ሲጠራው አዶት ደስ ይላል። ንስር የሚለውን ደግሞ ሐሳብ መወደው የንስርን ባህሪ ከደመናው በላይ ስለሚበር ከችግሩ በላይ ምናምን የሚለውን ኮንሰርት ነው። እሺ ናቲ፣ ያው ልክ ነህ። የእኔ አሁን ብዙ ስሞች እውነት ለመናገር ከስጀምር ሳስበው ጀምሮ ብዙ ነገሮች ብዙ ስሞችን መጠቀም ፈልጌ ነበረ ግን አሁን ላይ ባለው ሁኔታ ለኔ ይሆንልኛል ብዬ ያሰብኩት ስም አለና ያው ሄሉ ትሬዲንግ ብዬዋለሁ እኔ። እሺ ቆንጆ፣ እንዴት አሰብኩ ጥሩ ነው። ማለት የምትኖረው አንዴ ነው። ከፍተዋል አይደል? እድሎች አይኖርህም። ተመልሰህ ከሞት በኋላ ተመልሼ መጥቼ ልኖር ምናምን ምናምን ብትል እድል አይኖርህም። ሌላኛው ደግሞ በምድር ላይ ያለ በቃ ደስተኛ ካልሆንክ ምትፈልገው ነገር ነው መቼስ የሚያስደስት አይደለ? ደስተኛ ካልሆንክ ምንም ዋጋ የለውም። ባለህ ያለህን እድሜ አጣጥመህ ነው። ግማሹ በጣም ሚሊየነር ቢሊየነር ስለሆነ ደስተኛ ሚሆን አለ፣ ግማሹ ፍቅር ስላለው ብቻ ደስተኛ ሚሆን አለ፣ ግማሹ ሰው ስላገዘ ለሰው በሰው ችግር ደርሶ ሰውን ስላገዘ ደስተኛ የሚሆን አለ። የሁላችንም የደስታችን ምንጭ ይለያያል። ነገር ግን እኔ አሁን በቃ አለ አደለ ሄሉሻ በእኔ ውስጥ ምን ያህል ቦታ እንዳላት እኔ ነው የማቀው። ቢሆንም እሰየው ከሆነ በሞቀ ባበደ በሆነ ቀድሞ በተሰራ ነገር ላይ ነው መታ ምትገጥመው፣ ወይ ደግሞ ሊንክ የምታደርጉ ምትገባው ማለት ነው። ካልሆነም ደግሞ ችግር የለውም። ለእኔ የሚያስደስተኝ ይህን ነው ገብተኋላ እስከ መጨረሻ ይሄንን በማድረግ ይሄንን ሁሌ በሷ በዚህ ቢያንስ በዚህ ስም በዚህ ብራንድ ስም እየተጠራ እየተጠራ ሲሄድ ለእኔ የሚፈጥርልኝ ነገር አለ። ቢያንስ በዚህ ጽናና ቢያንስ በዚህ ደሰት አለው ስላሰብኩት እና ደሞም በቃ እሷ ገዳም ስለሆነች እኔ አንድም እንደዛ ነው። እሷ ገዳም ናት፣ ይቀናኛል፣ ይሳካልኛል፣ በደንብ አሪፍ ያደረግልኛ ብዬ ማሰብኩ ሰኔ ነው አሁን ይህን እኔ ላደረገው አልችልም። እኔ ላደረገው አልችልም። ምን ከእሷ ጋር ያለ ግንኙነት ይወሰናል። ያን ላደረገው አልችልም። ያንተ ውሳኔ ነው፣ ውሳኔ ይከበራል። ግን አልጠበኩም፣ እንደዛ ማንም አይጠበቅም። ማንም አይጠበቅም ማለት ይሄ ሁሉም ሰው ይሄ የራሱ የሆነ ነገር አለ የራሱ አስተሳሰብ አለው፣ የራሱ ውሳኔ አለው እና ይሄ የኔ ውሳኔ ነው። በዚህ የሆነ እኔ ወደፊት ምን ይፈጠራል ይህንን የሚያስተወይ ነገር ይኖራል ብዬ ሳይሆን ማስበው በዚህ ሰዓት እኔ ምንድን ነው የሚያስደስተኝ የሚለውን ነው ማስበው። ሁለት ደግሞ አይሆንም ከምለው ይሆናል የሚለውን ነገር ነው ማሰብ የምፈልገው። እና ለዛ ነው አንደኛ ስምም ቀላል ነው ሄሉ በጣም አጭር ነው መያዝ ቅድም እንደነገርኩን አጭር ስፔዲንጎች ቢሆኑ ይመረጣሉ ይህንን ልነግርህ ነው የፈለግኩት እኔ እንዲሁም ደስም ይልሃል ብዬ ስላሰብኩኝም ነው ያው እኛ ሁላችንም ደስ ይለን እናንተ አስካችሁ ተስማምታችሁ በምታደርጉት ነገር ደስ ይላል እየሰራንም እያወራንም እየታገልንም ያለ ነው። ለዛ ስለሆነ ምናልባት ጥሩ ነው፣ ግን ምንድን ነው ይሄ ነው ብዬ የምል ሰጠ አስተያየት ምናምን የለም። ቆንጆ ነው፣ በርታ። ምናልባት ደግሞ አብራችሁ ባልቶሆኔ ይነቱም ባይቀጥል ብዬ እንደምት መናገር አልፈልግም። ጥሩ ነገር ከመጣ እና ያሰብከው ከተሳካ እንኳን ደስ አለህ፣ እንኳን ያሰብከው ተሳካ አለ ብለን ነው የምንመርቀው ማለት ነው። ባለፈው ቪዲዮ ላይም ቃል ገብቼ ነበረ። ለማስታወሻ የነበረና ቶሎ ቶሎ የመጣሁበትን ጉዳይ ተናግሬ ከመሄድ አንጻር፣ አንደኛ በመካከላችሁ ያለው ነገር እንዲስተካከል ጥረት እያደረግን ነው፣ እኛም ውስጥ ለውስጥ ከዛ ውጪ የሆነ ነገር እንጠብቃለን። ለ ግን ቃሉን ብዙ ሰው በሰው ፊት ስለተናገርኩ በሰው ፊት ደግሞ ግልጽ ለማድረግ ያክል ቢኤም ፈርኒቸር የሚባል ፈርኒቸር ከውጭ ኢምፖርት ነው የሚያደርገው። አብዛኛው የፈርኒቸር ስራዎች እዚህ የተወሰኑትን ነው የሚሰራው። ሁለቱ ጎጆ ከመሰረቱ እንግዲህ ከታረቁ አይደለም፣ ተሻሽሏል ተመልሶ ሊጣለሽ ብሎ ፈርተው። ኦኬ እንዴት እንዴት ከታረቁ ከታረቁ ሳይሆን አሁን አልተጣላንም እኮ ከመሰረቱ የሶስት መቶ ሺ ብር ፈርኒቸር ለቤታቸው ሰጣለሁ። ተጨማሪም ለሌላም ከዚህ ውጭ ለሚያስፈልጋቸው ነገር ድርጅት ሦስት መቶ ሺህ ብር ተጨማሪ፣ እንግዲህ የሚታወቅ ነው። በእኛ አካባቢ ብዙዎች በተለይ በሀገር ውስጥም ከውጭ በሚመጣቸው ምርቶቹ የሚያደንቁት ነው ብሄ ፈርኒቸርና ቅቤ ሆነ ለማስታወቂያ አይደለም ማለት እንዲች አርገ ነው ነገር ያለ የተወሳሰበ ነገርም አላደረግ እና በመካከላችሁ ያሉ ነገሮች ተፈተው ጎጆ የምትሰርቱ ከተጋቡ ነው። ጌታ በጣሪ ወይ አርግልኝ አርግልኝ አጋባኝ አጋባኝ አሪፍ እንዲሆንላችሁ። ከዛ ውጭ ምንድን ነው? ስለዚህ ለሚዲያ አሁን የናንተ ጉዳይ ሁሉ ሰው የሚያውቀው ስለሆነ ፊት ለፊት ወቶ እንትን የሚል ሳይሆን በትክክል ከሚዲያ ውጭ ህይወትን በትክክል የምታስተካክሉ ሰዎች ነው ፍላጎታቸው እና በዛ መንገድ በዛ ሁኔታ እንዲስተካከል ነው የምንፈልገው። አሁን ጥሩ አይደለም እንደዛ ምናደርግ እሱም እኛም የምንመኘው የምንፈልገው ነገሮችን በዛ ላይ ማስተካከል። በጣም አመሰግናለሁ። የጠየቁም እየጠየቁም አስቸጋሪ ነው እንደው እንዳልሆን በዛም ሳይድ ያለውን መልእክት ደሞ ይዤ እንዳልቀር የአዲስ መሸራነት በጣም አመሰግናለሁ፣ ክበርልኝ። እንግዲህ ያው ይህንንም ያደረገልን እኔ እንዳደረገልኝ ነው የሚቆጥረው። ምክንያቱም መቼስ ዝም ብሎ አይደለም። ይህንን ምናልባት ያየን ነበር? ሁለታችንም አንድ ላይ ወይስ እንዴት? ይህንን ትንሽ ማወቅ ስለፈለግኩኝ ነው፣ ወይስ አንተ ጠይቀኸው ነው? ሶሻል ሚዲያ ላይ ተከተላችኋል? ተከተላችሁ። አይ፣ ነው ገብቶኛል። እሱ ያየን ነበረ። እሱንም በጣም አመስግንልኝ። በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። ናቲሻ ሁሉም ነገር ሰላም እንደሚሆን እኔም ተስፋ አደርጋለሁ። አንተም ላደረግከው ነገር በሙሉ እግዚአብሔር ለታን ይክፈልህ። እኔ ምንም አላደረግኩም፣ የመካከል መልዕክት አደረስኩ እንጂ መካከለኛ ሆንኩ፣ መሀል የሆንኩ እንጂ ሆንም ከኔ ኪስ ከኔ ጉልበት ከኔ አቅም የወጣ ምንም ሰው፣ መልዕክት ላደርስ ነው የመጣሁት። እኔ ያው እንድትታረቁ ለመናገር ማልችላቸውን ነገሮች እያደረግኩ ነው እያደረግኩ ነው ማለት እራሱ ጥሩ አደለም። ውጤቱ እስኪመጣ ድረስ የሆነ ነገር እንጠብቃለን። አዲስ ነገር ምንሰማ ይመስል ተስፋ አደርጋለሁ። እኔም በጣም አመሰግናለሁ። እኔም አንድ ማውራት የምፈልገው ነገር ቅድም አንተም በስልክም ስላልከኝ ነው። በቀደምም ብለህኛል፣ አሁንም ብለህ ነበር እና እኔ ለሚዲያ ምና አሁን እኔና እሷ ብንታረቅ አብረን ብንሆን ሽማግሌ ልኬ ቀለበት አድርጌ ቶሎ ትዳሬን ህይወቴን መመስረት የምፈልገው እንጂ እንዲሁም ብችል እሷ ራሱ በራሷ ሚዲያ ላይ ሌላ ስራ ትሰራለች፣ እኔም ሚዲያ ላይ ሌላ ስራ እሰራለሁ እንጂ ይሄ እንዶ በሚዲያ እሷን ራሱ እኔና እሷ ትዳራችንን ወደ ሚዲያ አላመጣውም። እንዲሁም መጀመሪያም የተሳሳትኩት ስህተት ወይም ደግሞ የተሳሳት ነው ስህተት ብዬ ማስበው ሁሉም ነገር ሚዲያ ላይ ሳይሆን፣ እንደው በቃ በውስጥ ቢሆን ኖሮ እኔም የተደረጉብኝ ነገሮች አይሆኑም ነበረ። ገብተኋል አይደል? ምናልባት እኔና ብቻ እኮ ብንሆን ኖሮ እኮ ተነጋግረን የምንፈታው ነገር ነበር። እንዲህ እኮ የጦዘው እኮ እንዲህ የጋለው እኮ ሌላ ሌላ ሰው ያው በሚዲያ ያየ በሚዲያ ላይ ስለወጣ በሚዲያ ሌላ ሶስት አራት ምናምን ሰው ሲገባበት ነው ነገሩን የተበላሸው። እኔም በርግጥ ከእኔም ስህተት እንዳለ ሆነው የእኔ የራሴ ሙሉ በሙሉ ስህተቱ የኔ እንዳለ ሆኖ ማለት ነው እና በእርግጥ በሰዓቱ እኔ ጤነኛም ስላልነበርኩኝ ነው ብቻ ለአንተ ለመመለስ የምፈልገው ይሁንልኝ ይስመርልኝ እንጂ እኔ ሁሉም ነገር ወዲያ ሁኑ ነው በውስጥ የምጨርሰው ከቀለበት እስከ ሽምግልና እስከ ጋብቻውም ድረስ ማለት የእኛም አሳብ የእኛም አለማ እንደዚያ እንዲሆን እንደዚህ አይነት ነገሮች እንዲቀሩ ነው። ፈልገው ያው አልፎ አልፎ ምን ላይ ደረሰችሁ ብለን ቤት መምጣት ለማይመቸን በቪዲዮ የሆነ የሆነ ነገር እያሳያችሁን። ከዛ ውጭ ያለው ግን ሲሪየስ ቢሆን ነገሮች፣ ያው አሁን ወደ መቋጫው ምን ላይ እንደተደረሰ አይታወቅም እንጂ ነገሮች ከተስተካከሉ የሚሆነውን ነገር ነው እያወራን ያለ ነው። እውነት ነው። ተስፋ እናደርጋለን። ቆንጆ ይሆናል። እግዚአብሔር ያውቃል። እናንተን በርቱል። ሽናቴ በጣም አመሰግናለሁ። በእውነት ትልቅ ነገር ነው ነገርከኝ